አንዳንድ ቀኖችና ሰዎች በጊዜው ክፉ መስለው ቢታዩንም ነገር ግን ከነሱ ጀርባ መልካም ነገር ይገጥመናል። ዛሬ እንግዲህ ብሩኬ ከሀይሚ ጋር ለመኖር ወስኖ ወደ ሀይሚ ቤት መጥቷል። ይሄ ደግሞ መልካም ነገር ነው። አብረው መኖር ከጀመሩ መጣላት፣ መጨቃጨቅ፣ አለመግባባት ነገሮች ይቀረፉና በመካከላቸው ሰላም ይፈጥራሉ ብዬ ተስፋ አረጋለሁ። ቤተሰብ ሰላም፣ እንዴት ናችሁ? ደህና ናቸው። የዛሬም ተከስቻለሁ። እንግዲህ ዛሬ በተወሰነ ደረጃ ደስ ብሎኛል። እሱም ደግሞ ብሩኬ በተረጋጋ መንፈስ ነበረ ሲያወራ የነበረው ፕላስ ደግሞ ለሀይሚ ተቆርቆሮ ስላችሁ ከዚህ በፊት አያስብም ማለት አይደለም ነገር ግን እንዴት ነው ከፍቅረኛም በላይ ከወደፊት ባልም በላይ ልክ እንዳባት ሀይሚ ምንም ነገር እንዳይነካት ለሀይሚ በማሰብ ከዚህ በኋላ ከእኔ ቤት ሄጄ ሀይሚ ጋር ኖራለሁ ነገሮች እስከሚፈቱ ሀይሚ ሀይሚን ሴብ ለማድረግ ለመጠበቅ ከብዙ ነገሮች ወደ ሀይሚ ቤት ሄጄ መኖር አስቤያለሁ ወይንም ደግሞ ወስኛለሁ ብሎ ውሳኔውን ይፋ አድርጓል። ይህ ደግሞ እንደኔ መልካም ነገር ነው። እንግዲህ ቀደም ብሎ ያው በመካከላቸው ሀይሚ ያስረዳኝ እያለችው ስለነበረው ስለ ድሮ ፍቅረኛውም የተወሰነ ነገር ተናግሯል። እንደዚሁም ደግሞ ስለ ኦዲየንስም ጭምር በመጀመሪያ ብሩኬ ያው የድሮ ላይፍ እንደሆነ ከድሮ ፍቅረኛው ጋር ምናምን የተደረጉ ፎቶዎች ምናምን እንደ ሀይሚ ጋር እንደደረሳት ነው ሲናገር የነበረው። ብሩኬ እንደዚህ በተረጋጋ መንፈስ ስታስረዳ፣ ልክ እኛን እንዳስረዳህን ለሀይሚ ብታስረዳት መልካም ነው እሷም የሆነ ቀለል ይላታል ብዬ ተስፋ አረጋለሁ። በእርግጥ እንደተናገረው ከዚህ በፊትም በይፋ ሶሻል ሚዲያ ላይ ተናግሯል። ከዚህ በፊት ሕይወት እንዳለው ፍቅረኛ እንደነበረችው፣ ነገር ግን ያው እንደተለያዩ ምናምን አንድ ሶሻል ሚዲያ ላይ መጥቶ ተናግሯል። አዲስ ነገር አለለም። ግን ሀይሜ ጋር ፍቅረኛ አለ ማለት እና ያሳልፋችሁት ላይፍ እኩል አይደለም ነገር ነው፣ እኝና ጥያቄዋ ልክ ብሩኬ ዛሬ እርግጥ ብለህ ለእኛ እንዳስረዳህን ለሀይሚዬም በዛ መንገድ ግዴታ አይደለም ብለሃል። ኦፍኮርስ ግዴታ ብቻ ሳይሆን ብሩኬ ለሀይሚ ማስረዳት የከበደው አንደኛ ወደ ድሮ ህይወቱ መለስ ብሎ ማውራት አልፈለግም፣ ሁለተኛ ነገር ደግሞ መለስ ብዬ ብነግርሽም አንቺ ትናደጃለሽ፣ አይጠቅምሽም አይነት ነገር ነው። ይሄ ለሀይሚዬ መልካም ሀሳብህ ነው። ነገር ግን ሀይሚ መስማት ማወቅ ከፈለገች ደግሞ እሷናት የምትወስ ነው የእሷን ስሜት ና አንተ አሁን እንደ እንዴት ነው እየደባበካት ነገር ነው ስሜት የተሰማ ስለዚህ ረጋ ብለህ ለሀይሚዬ ብታስረዳት መልካም ነው ብዬ አስባለሁ። እንደኔ ሀሳብ ማለት ነው። እሷ መስማት እስከፈለገች ድረስ ያንተ ሀሳብ እንዳለ ሆኖ ለእሷ አላደል እንዳትናደድ ወይም የድሮ ላይፍን ምናምስት ነግራት የሆነ ስሜት እንዳይሰማት አስበህላት እንደሆነ ገብቶኛል። በዛ ዛሬ ቪዲዮ ስታስረዳ እንደዚህ ረጋ ብለ ነገሮችን ስትናገር ምናምን ደስ ይላል። ሲቀጥል በሀይሚ ዙሪያ ለመጡ ሰዎች ማንም ከሆነ እንዳመጣጧ ቀምሳችኋለሁ እያለ ነበረ ብሩኬ። በመጀመሪያ በጉልበት አይደለም፣ ሁሉም ነገር በሲስተም ነው መፈታት ያለበት። ሲቀጥል ማንም ወደ ሀይሚ ህይወት ውስጥ ማለት ድፍረቱን አግኝቶ አይመጣም። ይሄ ቴዲ እየተወሰነ ነገር የልብ ልብ የተሰማው ዝም ብሎ ያው በመካከላችሁ ክፍተት ስለተፈጠረ ብቻ በዛ ክፍተት እገባለሁ ብሎ ስላሰበ ነው እንጂ ሌላ ነገር አለ ብዬ የማስበው ምንም ነገር የለም። ቤተሰብ የምሬን ነው እምላችሁኝና እንግዲህ ያው ዛሬ ሀይሚ ተደውሎልኝ ሀይሚ ምግብ እየበላችም አይደለም፣ በሯን ቆልፋ መኝታ ቤት ቁጭ ብላለች የሚባል ነገር ፍፄ ይነግሮኛል። ስለዚህ ከዚህ በኋላ እሷ ጋር የምኖረው ብሎ ከቤቱ ሀይሚ ጋር ሄዷል። እውነቴን ስነግራችሁ ማለት ነው እየተጨቃጨቁም እየተነጫነጩም ምንም እያሉ ብሩኬ ለሀይሚ ምን ያህል እንደሚያስብላት ሀይሚም ደግሞ ብሩኬ ምን ያህል እንደምትወደው ነበረ የዛሬ ቪዲዮ ሲያሳየኝ። ይብር እያንዳንዱ ቪዲዮ በትኩረት አይታችሁት ከሆነ ፍቅራቸው ነው የሚገልጽላችሁ ጥላቸውን ኩርፊያቸውን ሳይሆን የፍቅር ኩርፊያና አጥልታ ቃላችሁ እንደዛ ነው። ሀይሚዬ ዛሬ ያው አንደኛ ሜታ ክፍሏ ጉጭ አለችው እና ደግሞ ምግብ መንብኝ አለችበት ምክንያት ኦር ደግሞ ፍጼንም ከዚህ ጋር ራቅልኝ እያለች ነበረ እና ያ ነገር ምንድ ነው ሀይሚ ነጻነት አልተሰማትም። ገባችሁ? እንደፈለጉ በቤቴ እንደፈለጉ መሆን አልችልም፣ ወይ ጸጉር ቤት ወይም ሱቅ እንደፈለጉ መውጣት መግባት እችላለሁ። በቃ ነጻነቷን የተረፈገቻል ነው ስሜት የተሰማት ያው ፍፄ ከእሷ ጋር አንድ ላይ አንድ ቤት መኖር ሲጀምር አንደኛ፣ ያው ብሩኬን ያን ነገር ያደረገ ሁለተኛ ነገር ደግሞ ትናንትና ሄኖክን በተናገራት ነገር በጣም ተበሳጭታለች። ዛሬ አይታችሁ ከሆነ የጓደኛ እንዴት ከብሩኬ ጋር መለየት ፈልገች ነው እንዴት ሰበብ ነው የፈለግሹ ይለኛል እያልሽ ነበር ለብሩኬ ሁላ ማለት ነው እና ሀይምዬ እያኮረፈችው ስለምትወደው ብሩኬን አኩርፈው አይደለም ደግሞ ታውቃላችሁ ብታኮርፈው ኖሮ ሲጀመር በራ ከፍትለትም ነበረ ሲመጣ ማለት ነው እና ሁላ በመሀል በመሀል ጥላቸውንም ኩርፊያቸውንም ረስተውት ቀልድ ሁላ እየተቀላለዱ ነበረ። ብሩኬ ወርሽ ገባ እንደ እያላት ነበረ እንዳ ራስ አርጋ ላይ ቁጭ ብለሽ የግድ ምግብ ትበያለሽ ትጎጃለሽ እያላት ነበረ። ይሄ ምንድን ነው የሚያሳየው? መዋደዳቸውን፣ አንድ መሆናቸውን፣ ፍቅራቸውን ሁላ ብሩኬ ብሏል። እኔ መኖር በቃ ህይወቴ በህይወቴ ደስተኛ የሆንኩትኝ ወይንም ደግሞ ለእነንትና ለእነንትና ነው የምኖርላቸው ከምላቸው ሰዎች ውስጥ ወንድሞች፣ እናቴ፣ ሀይሚና ምክንያቱ ሌላ ሰው የለም እያለ ነበረ። ዛሬ አስረግጦ እየተናገረ ነበርና ብሩኪ አሁንም አንድ ላይ መኖርህ መልካም ነው። ያው አንድ ላይ ሲኖሩ ሌላ ነገር ይፈጠራል ማለት አይደለም። ቤተሰብ ይበልጥ ያው ቅርርባቸው፣ አንድ መሆናቸው፣ የሆነ ፍቅራቸው እየጎለበተ ይሄዳል። ገባችሁ? ቅድምም መጀመሪያ ላይ ማለት ነው ከክፉ ቀናቶች ወይንም ከክፉ ሰዎች ጀርባ መልካም ነገር አለ ያልኩት። አንዳንድ ጊዜ ሰዎች የሚሆኑ ብቻ ያው እኛ ሰዎች ነንና የሆነ ቀን ላይ የሆነ ነገር ሲፈጠር ሁላ ክፉ ነገር ከሆነ እናማረራለን። ያ ቀን እኮ እንደዛ መጣብን እንላለን። ግን ያው ቀኑ አይደለም የሚያመጣው በነገራችን ላይ ሰዎችም በህይወታችን ላይ የሆነ ነገር ሲያደርጉብን ተመሳሳይ ነገር ግን አስተውላችሁ አይታችሁት ከሆነ ከዛ ጀርባ ወይናንተን ፈጣሪ ሊጠብቃችሁ ፈልጎ ነው። ወይናንተን ሰላማዊ ህይወት ሊያመጣላችሁ ፈልጎ ነው። ኦር ደግሞ ልክ እንደ ሀይሚና ብሩኬ በመካከላችሁ የብሩኬ ፍቅረኛ ተብያዋል። ሀይሚ የሆነ የሆነ ነገር አደረገ፣ ሲጨመር ብሩኬ ስሟንም መጥራት አልፈልግም፣ ስለ እሷን ማንሳት አልፈልግም ሲል ነበር። ፕላስ ደግሞ ቴዲ ሀይሚን መረበሽ ጀመረ። ምን ተፈጠረ? ቤተሰብ ብሩኬና ሀይሚ አንድ ቤት የመኖር እቅድ መጣ ማለት ነው። አያችሁ ይሄ ማለት ራሱ አንድ መቀራረብ ነው። አንድ ቤት የሚውሉ ከሆነ አንድ ቤት ውስጥ የሚያድሩ ከሆነ ሀይሚዬ መኝታ ክፍሏ፣ ብሩኬ ደግሞ ሳሎን እንደተናገረው ማለት ነው። የበለጠ መቀራረባቸው መተዋወቃ የበለጠ እየጎለበተ ይሄዳል። እና የብሩኬን ከሀይሚ ጋር አብሮ መኖር እኔ አልጠላውም። አንደኛ ይጠብቃታል። ሴት ናት። ሴትና ወንድ በነገራችን ላይ አንድ አይደለም። ሴቶች እኛ ምናልባት በብልጠት ነው እንጂ በጉልበትም ከወንዶች አላደለ ኃይላችን ዝቅ ያለ ነው። ሁለተኛ ነገር ደግሞ ወንድ ልጅ ምንም ነገር አይነካውም። አዲስ አበባ ላይ ያላት ደግሞ ብሩኬና ብሩኬ ነው። የሰው ልጅ አንድ ቤት ውስጥ ብቻውን መኖር ራሱ ከባድ ነው። ሰው ቢያመው፣ ትን ቢለው፣ የሆነ ነገር ቢፈጥር የሆነ ሰው ውሃ የሚያቀርብለት የሆነ ሰው ምን ሆን እንዴነህ፣ ደህና ነው የሚለው ራሱ ያስፈልገዋል። አጠገቡ አነጋጋሪ እያስፈልጋል። ገባችሁ አደለ? አንድ ቤት ውስጥ ብቻ ነው ወይንም ከስልክ ጋር ምናምን ከሚሆንባል ለሀይሜ እንዲያውም ከዚህ ሰፋ ያለ ቤት ተከራይታችሁ ብሩኬ ሀይሚ አንድ ላይ ብትኖሩ እየራሳችሁ መኝታ ክፍል ኖሮ ሳሎን አንድ ላይ ብትጠቀሙ፣ እኔ እንደ እኔ ደስ ነው የሚለኝ። በቃ አንዳችሁ ለአንዳችሁ ኮቨር ትደራረጋላችሁ። ከእናንተ ደግሞ ባስ ያለ ነገር ካለ ጓደኞቻችሁን ትጠሯላችሁ። እዛው ቅርብ ቅርብ መሆናችሁ መልካም ሆኖ ሳለ ግን ደግሞ አንድ ቤት ብትኖሩ መልካም ነው፣ በተለይ ለሀይሚዬም ሴብ አላደን ብሩቄ፣ ሴብ ያረጋታል፣ ይጠብቃታል። ከፈጣሪ በታች ሴት ልጅ ናት፣ እንክብካቤ ያስፈልጋታል። ይሁን አላደን እንደ ልቧ መሆን ትፈልጋለች። ሀገራችን ላይ ደግሞ እንደምታቁት ነው። ውጭ ላይ እንደልባችሁ መኪና ያለው ብቻ ነው እንደ ልቡ ሄዶ ተንቀሳቅሶ የሆነ የሚፈልግበት ቦታ ደርሶ የሚመጣውኝ እንጂ ሌላው ሰው ህይወቱ እንታውቃላችሁ ለማለት ያክል ነው። እንግዲህ ብሩኬ ዛሬ የሆነ በተረጋጋ መንፈስ ነው። እንደውም ሀይሚዬን ለምኑኝ፣ ለምኑኝ የሚል ሙድ አታራም ጅ እያላት ነበር ብሩኬ። በዚህ አጋጣሚ ሀይሚ ለምኑ፣ ለምኑኝ ብላ ሳይሆን ነገሩ ነው ያበሳጫትኝ። አንደኛ ያው ፍጽ ስላለ ነጻነት ያጣች ያል ነው የተሰማትኝ የሆነ እንዴት ነው አባታችሁ አስራ ምናምን ዓመት ስትሆኑ ሴቶች በተለይ አባት ወንድም ይቆጣጠራችኋል። ብርም ነው የሚቆጣጠራችሁ አይደለ? ያ ስሜት ነው የተሰማት አንደኛ ደረጃ። ሁለተኛ ደግሞ በዙሪያ ያሉ ሰዎች ሀይሚን የሚናገሯት ነገር አለ፣ ጓደኛ ተብዬው ማለት ነው። እኛና ያ ያ ነገር ስላበሳጫት እንጂ ለምኑኝ የሚል ሙድም እያራመደች አይደለም። አንተም ደግሞ ለምኑ ብትል ራሱ እንደምትለምናት፣ ዛሬ የሰራው ቪዲዮ መቶ ፐርሰንት እርግጠኛ ነው። እኔ እንዳየሁት እንደተረዳሁት ነው ቤተሰብ የምነግራችሁኝ ና እናንተም የተሰማችሁን ኮሜንት ላይ ጠብቃለሁ። ግን አሪፍ እየሄደ ነው። በተለይ አሁኑ ያለው ነገር አሪፍ እየሄደ ነው። ፍጼም ደግሞ አሪፍ ምግብ ሰሪ ነ ምግብ እየሰራላቸው ምናምን ፏ ብትናርቃቸው፣ ብሩኬና ሀይሚን መልክቴ ነው ቤተሰብ ውጭ በባይ